የጃንሜዳ ሜዳ ትምህርት ስልጠና ማዕከል ደረጃውን የማሳደግና ለውድር ምቹ የማድረግ ስራዎች እየተሰሩ ይገኛሉ። ማዕከሉ በተለይም ምክንያቶች ትኩረት ተነፍኮት ቢቆይም አሁን ላይ በከተማ አስተዳደሩና በፌዴሬሽኑ በተሰጠው ትኩረት ወደ ቀድሞው ደረጃው እየተመለሰ ይገኛል። ወድቅ ነጋሻውን እዚህ ጉዳይ ላይ ቆይታ አድርጓል። እስከ ዛሬ ድረስ መሄድ አልነበረም። ልጆቹ ይመረጣሉ የሚሰሩ ሌላ ቦታ ነው። ከሮም ኦሎምፒክ ጀምሮ ኢትዮጵያ በዓለም አትሌቲክስ መድረክ ስነግስ ይህንን ሜዳ ያልተጠቀመ አትሌት ማግኘት ከባድ ነው። የጃን ሜዳ ስፖርትና ትምህርት ስልጠና ማዕከል ይህ ሜዳ የስሙን ያህል ጥበቃና እንክብካቤ ሳይደረግለት በመቆየቱ ከጊዜ ወደ ጊዜ ለስልጠናና ለልምምድ ምቹ አለመሆኑ ይነገራል። አሁን ላይ በርካታ አመታት የአሰልጣኞችና የአትሌቶች ጥያቄ መልስ አግኝቷል። ጠራሱና ዘንድሮ በጣም አሪፍ ነው። ይሻላል ከዛሬ አመቱ ሁሉ ነገር አሪፍ ነው። በፊት ፈረሶቹ የሚጋለቡበት ነበር። ማከለኛና ረጅም ርቀት ለሚሰሩ ልጆች ይሄውን በጣም ጠቃሚ ነው። አንደኛ ፔስ ይለምዳሉ፣ ሁለተኛ ትራክ እንደ ልብ ስለማይገኝ በኛ በእኛ ሀገር ላይ እየመጡ እዚህ ጃን ሜዳ ላይ እስከ 10000 ሜትር ያሉ በደንብ እየሰሩ ነው። እየተለወጡም እያየንም ነው። ደሞ ውድድርም እዚህ ይካሄዳል። ያው ሰርተ የለመድኮ ቦታ ላይ ውድድር ስትወዳደር ደግሞ ቀለል ይላል። ከቀደሙት አመታት ዘንድሮ የተሻለ ነው። ለውድድሩም ለስልጠናውም ጥሩ መሬት አግኝተናል ይሄ አንድ ተስፋ ነው ያው አትሌቶች እንደ ልብ እየሰሩ ነው የተሻለ ከዚህ 2017 ላይ የተሰሩ ሜዳዎችና 2018 የተጠረጉ ሜዳዎች ለአትሌቱ ተስፋ ሆነዋል የጃን ሜዳ ስፖርትና ትምህርት ስልጠና ማዕከል ከደረጃው በታች በመገኘቱ ተተኪ ስፖርተኞችን የማፍራት ሂደቱ ላይ እንከን ፈጥሮ ቆይቷል ማዕከሉ ለአትሌቶች ለልምምድና ለውድድር ምቹ ለማድረግ በቅንጅት ሲሰራ ቆይቷል እንደምታዩት ይህን የአሸዋ ትራክ ወደ አራት ሚሊዮን ብር የሚጠጋ የኢትዮጵያ ሌስ ፌዴሬሽን እና የአዲስ አበባ ሌስ ፌዴሬሽን እንዲሁም ባለድርሻ አካላት በጋራ በመሆን ለአትሌቶቹ ምቹ እንዲሆን በተለይ ለረዥም ርቀት አትሌቶች ምቹ እንዲሆን ስራ ሰርተናል። አሁን ደግሞ 2018 ይህኛውን ለክሮስ ካንትሪ በቋሚነት በቀጣይ ሜዳውን መሸም ቀስ በቀስ ነው እየጸዳ የሚሄደውና አሁን ከ2018 ጀምሮ ለክሮስ ካንትሪ ምቹ እንዲሆን ይህን ሜዳም በተጨማሪ ከኢትዮጵያ ልክስ ፌዴሬሽንና ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር በጋራ እንደምታዩት አሳምረናል። አመቺ የልምምድ ስፍራ መፍጠር ውጤታማና ተተኪ አትሌቶችን ለማፍራት ያግዛል። አትሌቶች ውጤታማ እንዲሆኑ ውድድር ከሚያደርጉባቸው ቦታዎች በተጨማሪ ልምምድ የሚሰሩባቸውንም ስፍራዎች ምቹ ማድረግ ይገባል። አምናው ያዘጋጀ ነው የአሸዋ ትራክን አስታኮ ሌሎች በዙሪያው ወደ ስፋቱ ወደ 6 ሜትር የሆነ በአጠቃላይ ዙሪያው 1.6 ኪሎ ሜትር የሆነ ለውድድሩ ብቻ አሁን ሳይሆን ከውድድሩ በኋላ ለምንመርጣቸው አትሌቶች ስልጠና እናካሄድበት ስለሆነ እንግዲህ ካለፈው ዓመታት በተሻለ ሁኔታ በተሻለ ማዘውተሪያ ስፍራ ለማካሄድ ጥረት ያደርግ ነው። ከአትሌቱም ከአሰልጣኞቹም አንዳንድ የማዘውተሪያ ቦታ ችግር አለብን ብለው ጥያቄ ባቀረቡት መሰረት የጃን ሜዳ የአገር አቋራጭ ውድድሮች ብቻ ሳይሆን አትሌቶቹን ትሬኒንግ እንዲሰሩበት ተተቻ አትሌቶች እንድናፈራበት አንደኛ ደግሞ አቅም የሌላቸው አትሌቶች ወጥተው ከከተማው መስራት የማይችሉ አትሌቶች እዚህ ጃንሜዳ መጥተው ትሬኒንግ እንዲሰሩ የሀገር አቋራጭ ውድድር የሚደረግበትን በቋሚነት ለውድድሩ ብቻ ሳይሆን በቀጣይ ለሚደረገው ለኢንተርናሽናል ሀገር አቋራጭ ውድድር አትሌቶቹ እንዲዘጋጁ የአዲስ አበባ ሌስ ፌዴሬሽን እና የኢትዮጵያ ሌስ ፌዴሬሽን እንዲሁም የአዲስ አበባ ወጣቶችና ስፖርት ቢሮ በጋራ ሜዳውን በማስጠረቅ ጠጠሮቹን፣ ድንጋዮቹን የተበላሹ ቦታዎችን በመሙላት እየሰራ ነው የምንገኘው። አሁን ከተሰሩት የጠርጊያና የአሸዋ ነጣፍ ሜዳዎች በተጨማሪ የአስፋልት የመለማመጃ ስፍራ ለመገንባት በእቅድ ደረጃ ተይዟል።